በስማብ አብ ወወልድ ወንፈስ ቅዱስ አህዱ አምላክ አሜን። ተወለዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ፣ ብዙ ምረት የሰጠን የሰጣችሁ ከሰማያቱ የወረደ ከእናታችን ከመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዕዳ በደላችንን የከፈለ ዕዳችንን ሲከፍል ዕዳው ከተከፈለለት ወገን ይሆንን የሆናችሁ የዳነ ሕዝብ ያመለጠ ሕዝብ በእግዚአብሔር የተዋጀ ሕዝብ የሆናችሁ ብሩካን የእግዚአብሔር ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ ስሙ ለዘላለም የተወደደ የተመሰገነ ይሆን። የእግዚአብሔር ልጆች ተነጎዲያ ማለትም ቅዳሜ መጋቢት 20 እና 21 ማርች 29 ሰርቲ ማታ ከሁለት ሰዓት ጀምሮ እስኪነጋ ከወልጊጤ ማርያም ቤተክርስቲያን የቀጥታ ስርጭት እናደርጋለን። ከ10 በላይ በቲክቶክ እና ዩቲዩብ አጋፒ እና ገሊዛን ቻናል ላይ ቀጥታ ስርጭት እመቤታችን ቅድስት ድንግል ማርያምን ለማሰራት ጻውን ለማስፈጸም ተባብረን እንቆማለን። አብራችሁ እንድትሆኑ እንድትቆሙ፣ አብራችሁ እንድትሰሩ በታላቅ አክብሮት እጠይቃለሁ። እኛ ስንሰራ እኛ እግዚአብሔርን ቤት ስንሰራ ትንሽ ነገር ስናደር እግዚአብሔር ቤታችን እንደሚሰራ አወቁ። ለዚህም ደግሞ እናንተ የተመሰገናችሁ ናችሁ። አደራ ላለው እግዚአብሔር እናንተ ቤታችሁን ይባርክ እግዚአብሔር። ልጆች መጽሐፍ ቅዱሳችን በኢሳያስ ትንቢት ምዕራፍ 37 ላይ የተጻፈ አንድ በጣም አስገራሚ ታሪክ አለ። ይህ ታሪክ የአሞጽ ልጅ ኢሳያስ በነበረበት ዘመን ንጉስ ሕዝቅያስ በነገሰበት ዘመን የተፈጸመ ነው። በጊዜው ንጉስ ሕዝቅያስ የይሁዳ የሁለተኛ ቤቱ እስራኤል የደቡብ ቤቱ እስራኤል ከሺ ነበረ። በዛን ዘመን ደግሞ ወራሪዎች በየዘመናቱ የተነሱ ያላን ወራሪዎች የማስገበር ቀኝ መግዛት ልምምድ ነበራቸውና የአሦር ንጉስ ሰናክሬም በአካባቢው ያሉትን ሀገሮች በጦር እያስገበረ እያስገበረ ወደ ይሁዳ መቃረቡ ይነግረናል ታሪኩ። ይሁዳ በተለየ ሁኔታ ትኩረት የሚሰጣት ሀገር ነበረች። ምክንያቱም ዘመኑ በዛ ዘመን እስራኤል ልዩ ስልጣኔ የነበራት፣ ቤተ መቅደስ የነበራት፣ ስርዓት አምልኮ የነበራት ድንቅ ስርዓት መንግስት የነበራት ጠንካራ ስሮ መንግስት የነበራት ሀገር ነበረች እና ከእስራኤል ሰመናዊ ክፍል የሚመጡ ነገስታት እንደነናወቅደነ ጽሁፍ ኢራናውያን፣ ሶርያውያን በተለያየ ዘመን ይወጓቸው እና ኃይላቸው ለመቆጣጠር ይሞክሩ ነበር። አሁንም የሚሆነው እንደዚህ ነው። ሰናክሬም በአካባቢው ያሉትን ሁሉ መንግስታት አሸንፎ ትንሿን ደቡባዊቱን እስራኤል ይሁዳን ለመክበብ ሲዘጋጅ፣ በጦር ስትራቴጂ ቀድሞ በሥነ ልቦና ጦርነት መዋጋት፣ ማስፈራራት ልማድ ነውና ደብዳቤ ለንጉስ ለስቅያስ ላከ። በሰላም እጅ እንዲሰጥ በሰላም እንዲገብር አለዚያ ግን አምላክህ ከእጁ አምላክ እግዚአብሔር አምላክ የምትለው ከእጄ ሊያድን እንደማይችል የሚያሳይ የሚናገር አምላክን የሰማይን አምላክ የእስራኤልን አምላክ የሚገዳደር የሚልቅ ከሱ እጅ ማንም ሊያስጥለው እንደማይችል የሚገልጥ ደብዳቤ ጽፎ ላከለት። እንግዲህ ይህንን ደብዳቤ መልእክት ሲቀበል ንጉሱ በኢሳይያስ ትንቢት 37 ቁጥር 4 ላይ ሕዝቅያስም ደብዳቤውን ከመልክተኞች ተቀብሎ አነበበው። ሕዝቅያስም ወደ እግዚአብሔር ቤት ወጥቶ በእግዚአብሔር ፊት ዘረጋው። እና ደብዳቤው ስድብ ነው፣ እግዚአብሔር ላይ የደረሰ ጽርፈት ነው። ቀላል አይደለም። የሰው ልጅ የሰው ልጅ አምልኮቱ ውስጣዊ ኃይሉ ነው። የሰው ልጅ አምልኮቱ ውስጣዊ ማዕከላዊ ጉልበቱ ነው እና ንጉሡ ማዕከላዊ ስፍራውን ለመምታት ነው የፈለገው። ራስን በመምታት በመቁረጥ አካሉን መግደል የፈለገው ብዙ የጠላት የሚሰራው እንደዚህ ነው። ራስን መቁረጥ ኤልዛቤል የእግዚአብሔር ነቢያት ራሳቸውን ጎርጥ አለው ነው ያለችው። እግዚአብሔር ነቢያት ለእግዚአብሔር የሚቀኑና በስርዓተ መንግሥቷ ውስጥ የሚገዳደሩ ስለነበሩ ራሳቸውን ብትቆርጥ የአምልኮ ማዕከላቸውን ታጥፋለች ማለት ነው። ደሌላ የምትባል የሄሮድስ ፊልጶስ ሚስትም እንደዚሁ ዮሐንስ ብትምልቅን ራሱ ስታስቆርጠው አምልኮ ማዕከሉን ለማጥፋት የሚያስብበትን የህልናው ማዕከላዊ ስፍራ በመቁረጥ እግዚአብሔርን የሚተማመንበት ሰውነቱን በማጥፋት ልትበቀል ነው የፈለገችው። ይህኛውም ሰናክሬምም የእስቅያስን እና የህዝቡን ራስ መቁረጥ ነው የፈለገው። እግዚአብሔርን መንካት፣ እግዚአብሔር ሲነካ የሰው ልጅ በተለይ እግዚአብሔር ህዝብ በሱ የሚታመን በሱ አምኖ የሚያድር ህዝብ ሁለመናው እንደሚመታ ያውቃል። ግን መሰለው እንጂ እግዚአብሔር በሰው ጉልበት የሚያዝ በሰው እጅ ኃይሉ የሚገታ አምላክ አደለም። በጣም የበረታ በኃይል የበረታ በችሎታውም ዘላለማዊ ክብር ያለው አምላክ ነው። እነሱ ግን የሰናክሬም ሰራዊት ግን ከንጉሱ ጋር አንድ ላይ እግዚአብሔር እንደ ምድር አማልክት እንደቆሙ ጣዖታት በተደፈሩ ጊዜ እንደሚሰባበሩ ምድራዊ ጣዖታት አድርገው ነው የተመለከቱት። እና ጠባቸው ቀጥታ ከእግዚአብሔር ጋር ሆነ። እግዚአብሔርን የምትወዱ በደንብ አድምጡ። በእግዚአብሔር ላይ ያላችሁን እምነት በእግዚአብሔር ላይ ያላችሁን እርግጠኝነት ሰዎች ቢያናንቁ፣ የሚጠሏችሁ እንደ ተራ ነገር ቢቆጥሩ፣ በፍጹም ግን ወደኋላ እንዳትሉ ከመቅደሱም እንዳትሸሹ ከፊቱም እንዳትኮበልሉ እንዳትሸንፉ። ሕዝቅያስ ያደረገው ወደ ቤተ መቅደስ አምጥቶ ደብዳቤውን ዘረጋ ነው። ጉዳዩን ለሚመለከተው አካል ለያው እግዚአብሔር ማቅረብ ነው። ጉዳያችንን፣ መነካታችንን፣ መናቃችንን በእግዚአብሔር ላይ ያለንን እምነት ከንቱና ዜሮ አርቡ ካልት ከተመለከተብን ጠላታችን ትምክቱን በእግዚአብሔር ፊት መዘርጋት ነው የሚፈጠ መቼም ትልቅ ሰዎች አላችሁ፣ በሽበት የከበራችሁ አላችሁ፣ በኑሮ በህይወት ሰልፍ ብዙ ነገር አይታችሁ የደረሳችሁ ሰዎች አላችሁ። ለእናንተ መንገድ ለቀባሪ መርዳት ነው። እንዴት እግዚአብሔር እየረዳችሁ ደረሳችሁ ታውቃላል። እግዚአብሔር ግን ወደ እናንተ እስኪመጣ እስኪደርስላችሁ ድረስ ደግሞ ጠላት ምን ያህል እንደ ተሳለቀባችሁም ታውቃላችሁ። ምን ያህል ብቻችንን እንደሆነን እንደነገረን ሁላችንም እናውቃለን። ትናንትና በገጠመን ሌሊታችን፣ ወይም ከባዱ ጊዜያችን ጊዜውን ከባድ የሚያደርገው እግዚአብሔርን የሚገዳደርብን ክፉ የሚለን በውስጣችን የሚናገረን ነበር፣ ያ ድምፅ ነበር እና እኔ እንኳን እኔም አገልጋያችሁ ይህንን ነገር በደንብ አስታውሰዋለሁ እግዚአብሔር ሊረዳኝ እንደማይችል እግዚአብሔር እንደተወኝ ዝም ብሎ ሞኝነት እንደሆነ የተከተልነው መንገድ የተስፋ ያደግነው አምላክ እንደማያዋጣን ትቶ የሚገባ ሜዳ ጥሎ የሚሄድ እንደሆነ አድርጎ እንድናስብ ውስጣችንን ሲገፋን፣ እኔ አስታውሳለሁ። በህይወት ትግሌ ውስጥ ማለት ግን ሰው ከባድ በሆነው የህይወት ትግል ውስጥ ነው እንዲያነበር የሚገጥመው በእግዚአብሔር ላይ ፍጹም ይተማመናል። በምድር ላይ ያለውን ነገር ሁሉ ይጨርሳል። ተስፋ ምንም ነገር ሳይኖረው ይቀርና በቃ አንተ ታውቃለህ ሲል የሚነሳ ጠላት ነው ይጠላል። ሰናክሬም እኮ በጣም ብርቱ ብርቱ ብርቱ ሰራዊት ነው። በጣም ብርቱ ትልቅ ህዝብ ነው። ትልቅ መንግስት ነው። ይሁዳ ደግሞ በጣም ትንሽ ናት። ከእሱ ጋር ተዋክቶ ማሸነፍ አይሞከርም። ሰናክሬም ለመግጠም ቢያስቡ ተስፋ ነው የሚቆርጡት። አያችሁ ተስፋ በቆረጥንበት ሰዓት ነው ይሄ ተከታሎች ይመጣው የሚለን መንፈስ ቅዱስ። ስለዚህ ነው ምንም አቅም ባጣን ጊዜ ነው እግዚአብሔር አደራችሁም የሚለን፣ ጥላት ደግሞ የሚገርማችሁ የእምነት ኃይል መስራት የሚጀምረው ምንም አቅም ባጣን ጊዜ ነው። የእምነት ኃይል መስራት የሚጀምረው እኛ መቅዘፊያው ስንሰጠው፣ መሪው ስንሰጠው፣ በቃ ጫጭሻሉ፣ አጨብጭበን አንተ ስራ ስንለው ያ ጊዜ ይታስብ ከባድ ይመስላል። የሚያዋጣም አይመስልም። አይሻገርም አይመስልም። እውነት ለመናገር ትልቁ ጀግናው በሀገሩ በይሁዳ ታዋቂው ንጉሥ አሁን ግን መንዳት አይችልም ነበር። የመጣበት ጠላት ብርቱ ነው። ስለዚህ ወስዶ ጉዳዩን በእግዚአብሔር ፊት ዘረጋ። እግዚአብሔርም እግዚአብሔርም እግዚአብሔርም ምን አለ? እኔ ጥንቱን እንደሰራሁት ቀድሞንም እንዳደረግኩት አልሰማህምን? አሁንም የተመሸጉትን ከተሞች የፍርስራሽ ክምር እስኪሆኑ ድረስ እንድታፈርስ አደረግኩ። ስለዚህ የሚኖሩባቸው ሰዎች እጃቸው ዝሏል፣ ደንግጠውም ታውከዋል። እንደ ምድረ በዳ ሳር፣ እንደ ለመለመም ቡቃያ፣ በሰገነት ላይ እንዳለ ሳር፣ ሳይሸት ዋግን እንደመታው እህል ሆነዋል። እኔ ግን መቀመጫህን፣ መውጫህን፣ መግቢያህን በእኔም ላይ የተቆጣውን ቁጣ አውቄአለሁ። ቁጣህና ትዕቢትህ ወደ ጆሮዬ ደርሷል። ስለዚህ ስለዚህ ስማጋዬን በአፍንጫህ ልጓሜንም በከንፈርህ አደርጋለሁ በመጣህበትም መንገድ እመልስሃለሁ አሉ። የተመካበትን ኃይሉን ጉልበቱን የሰጠው ያከናወነው ያበረታው የሰማይ አምላክ ሆኖ ሳለ የአንተ አምላክ ከእጅ ያድነ ሲለው እግዚአብሔርን ሲንቀው እሱ ፈረሱን ፈረስን ተረሱ ላይ ስናጋውን በአፍንጫው እንደሚያስገባ ልጓሙን በከንፈር እንደሚያደርግ ወደኋላ እንደሚመልሰው ነገር በእርግጥ የሆነው እንደዛ ነው። አንድ መልአክ መጣ። የእግዚአብሔር መልአክ መጥቶ በአሶራውያን ሰፈር መካከል መቶ ሰማንያ አምስት ሺህ ገደለ። በማለዳም በተነሱ ጊዜ እንሆ በድኖች ሞልተው ነበር። የአሶር ንጉሥ ሰናክሬም ተነስቶ ሄደ። ተመልሶም በነነዊ ተቀመጠ። በአምላኩም በናስራክ ቤት ሲሰግድ ልጆቹ አድራሚክና ሳራሳር በሴፍ ገደሉት፣ ወደ አራራትም አገር ኮበለሉ። ልጁም አስራዶን በእርሱ ፈንታ ነገሠ። በእግዚአብሔር ጋር በመጋጨቱ ምክንያት ጠላት የመጣበት ገዳይ የመጣበት ከወገቡ ፍሬዎች የበዛ ልጆቹ ነው። በጣም በጣም ያሳዝናቸዋል። አያድረስ አያድረስ፣ ከእግዚአብሔር ጋር ነጋጨት እግዚአብሔርን መናቅ፣ በእውነትም አያድረስ። ከሩቅ አይመጣባቸውም ጠላት የገዛ ልጅ ነው፣ የገዛ ልጁ የገዛ ልጆቹ ናቸው። አንገቱን መሴፋ አርዶ የገደሉት እና በእግዚአብሔር ላይ የሚኮሩ በእግዚአብሔር ላይ የሚነሱ በአምላካችን ላይ በሱ ላይ ባለን እምነት ላይ በሱ ባለን መካት ላይ የሚነሱበን ጠላቶች አፍረው ወደኋላ ይመለሳሉ። እግዚአብሔራችን ያድነናል፣ ይታድገናል፣ ያወጣናል፣ ያነጋልናል መንገድ ይከፍትልናል። በር ይከፍትልናል። እግዚአብሔር ልጆች ይህ ተግዳሮት ከፊት ለፊታችሁ ያለ ሁላችሁ በደንብ አድምጡ። የአንተ አምላክ የት አለ? የአንቺ አምላክ የት አለ? ሌልሆናል በሰዎች አፍ፣ በዘመድ በቤተሰብ አፍ፣ በጓደኛ አፍ፣ ግን እግዚአብሔር ያድነናል። እግዚአብሔር ታማኝ ታማኝነቱን እንዳትረሱ እንዳትረሱ። እግዚአብሔር ልጆች በሰናክሬም ድምፅ እንዳትሸበሩ እንዳንሸበር ቀልድ ይመስለናል። ዛሬ ባይመጣ ነገ እንዲህ ዓይነት ነገር ሊመጣ ይችላል ግን ሁልጊዜ እግዚአብሔር ታማኝና ና አዳኝ ነው። አንተ ምን ስለሆንክ ነው እግዚአብሔር የሚያድንህ ይለናል። የእግዚአብሔር ማዳን ከኛ ቅድስና ከእኛ ድካም ጋር እያገናኘ ይፈትነናል። እኛ እንዲትም ደካሞችን ሊሆን እንችላለን። ኃጢአት ለብሰን ሊሆን ይችላል። ቆሸሸን ሊሆን ይችላል። የልባችን እምነት ግን ያው እግዚአብሔር ላይ ያለን እምነት ግን ያድነናል። እኛምን ይድናል ያለ እግዚአብሔር እግዚአብሔር ላይ ባለን እምነት ማሸነፋችን አይቀርም። ስለዚህ ያመንነው እግዚአብሔር መቼም እንደማይሸነፍ እናውቅ፣ ልባችን ይበርታ። መንፈስ ቅዱስ እንዳስታጠቀን መጠን ሁሌ በእግዚአብሔር ላይ እንተማመን፣ ምንም ወደኋላ እንዳንል። አንዳንዴ አንዳንዴ በየቀኑ ቀን ሊከፋ ይችላል። በየቀኑ ቀን ቢከፋ በየቀኑ እግዚአብሔር እንመን። እሱ ያሻግራል፣ እሱ ታሪክ ይቀይራል፣ እሱ ባያብሳል፣ እሱ በር ይከፍታል። እሱ መሮጫ መንገድ ያሳያል። ማምለጫ ጎዳና ነው ይመራል። ስሙ ለዘላለም የተወደደ የተመሰገነ ይሁን። እግዚአብሔርን በማመን ልባችሁ ይበርታ። ቸርነቱ፣ ምሕረቱ፣ መንፈስ ቅዱስ ብርሃን በልባችሁ ይብራ። ጌታችን የስክስ ፊት ይብራልን። የእናታችን የእመቤታችን ረድኤት በረከት፣ የመላእክት ጠበቃ አብሮን ይሁን። ቅዳሜና እሑድ ማታ አብረን እናመሻለን። አትርሱ ደግሞ በዚህ ትምህርት ላይ ላይክ አድርጋችሁ ኮሜንት ስፋችሁ ውጡት በማድረጋችሁ ዩቲዩብ ይሄ ትምህርት እንዲደመጥ ከፊት ያስቀምጠዋል። እግዚአብሔር ዘራችሁ ሊባርክ። ቀሲስ አሸናፊ ቅሎሪያም ነኝ። ሰላም።